በድጋሚ መጥቻለሁኝ እኔ ጋር መቀመጥ የለበትም፣ ምክንያቱም ህግ ነው ያዘዘው። ወይኔ ሩታ ጉዳ ረጊን እንደዚህ የጮውን ሩታ በርች፣ ጎበዝ እንዳላልንሽ ዛሬ በቃ ክሱን አንስቻለው ከሱ ጋር ህይወት መኖር እፈልጋለው ከሱ ጋር ተለይቼ መኖር አልፈልግም ብለሽ እኛን ታዋሪጅናለሽ። ሩታ እኛን ታዋሪጅናለሽ። ይሻላል እንደዚህ ምክንያቱም እኛ እኮ ላንቺ ብለን ነበር ስንጮህ የነበረው። ዛሬ ላይም ይኸው አንዴ መኪና ላይ እየተሸከመ አንዴ ሽኮኮ እየተሸከመ አንዴ ዳገት ቁልቁለት እያለ እያወጣት እየወረዳት ያለውን ሄርሜላ ካጠገቧ ሳትሸሽ አንቺ እንዴት ክሱን ታነሽ ያለሽ ሩታ? ለምንድን ነው ክሱን ያነሳሽው? መከሰስ አለበት አብርሃም። ለምንድን ነው ፍቺው ፈርሞ አልነበር እንዴ? እኔ አልገባኝም። ማለት በቃ ተለያይተናል ብሎ እንግዲህ የፍቺ ወረቀቱ ላይ ፊርማ ፈርሞልሽ አልነበር እንዴ? ላስገባው ነው ይኸው ብለሽ እየሄድሽ አልነበር እንዴ? ወይስ አታስገቢው ቀረሽ ለምን? እንደዛ ከሆነ ለምንድን ነው እኛ ላይ ቁማር ምትጫወችው? እኛ ከጎንሽ ቆመን አይዞሽ በርቺ ሩታ ጠንክሪ ብለን ስናበረታሽ አልነበረ? እኛ እናሳዝንሽም ሩታ እንዴ? በስማም፣ ለራስሽ ብቻ ነው እንዴ የምታስብ? ቆይ ይህ ሁሉ ተመልካች ስላንቺ የሚያስብ ስላንቺ የሚጨነቅ ስላንቺ ቀን ከሌሊት የሚያለቅስ የሚጸልይ ተመልካች ረግጠሽ እንደገና አንቺ ክሱን አንስቼ ያለው ምን ማለት ነው? እኔ አልገባንም፣ ማለት እኔ እንጃ። በእርግጥ እንዲታረቁ ብዙ ሰው ይፈልጋል፣ እኔም ፍላጎቴ ነው። ነገር ግን አብርሃም ሄርሜላን ከህይወቱ እስካልሶጣ ድረስ አሁንም የሩታ ትዳር አደጋ ላይ ነው። በቃ ይሄ ልጅ ወደ ራሱ ካልተመለሰ ድረስ የሩታን ፍቅር ፍቅር መስሎ ካልታየው፣ አዎ ሩታ እውነት ነው። ብዙ ዋጋ ከፍለሽበታል። ብዙ ነገር ሆነሽለታል። ብዙ መስዋዕት ከፍለሻል። ብዙ ተብለሻል፣ ከቤተሰብ ጭምር ማለት ነው፣ ከእናት ልጅሽ ጭምር ብዙ አደባባይ ላይ ወጥተሽ አፍ ተካፍተሻል። ሰድባሻለች፣ ሰድብሻታል። እናትሽ በአደባባይ ወታ ልጅ ያታግዘኝም አትረዳኝም ብላ ተናግራሻለች። አዎ ከዚህ በላይ ምንም ነገር የለም። ይሄ ሁሉ የሆንሽለት ትዳር ሲበተን ማየት ያማል። ነገር ግን ደግሞ እንደዚህ በላይሽ ላይ ሴት እየደረበ ከሱ ጋር ሕይወት እቀጥላለሁ ብለሽ ማሰቡ ተገቢ አይደለም። በቃ ሩታ። ሰላም ጤና ይስጥልኝ፣ በመላው ዓለም የምትገኙ ውድና እንቁ የኔ ቤተሰቦች፣ አሁን የደረሰኝ መረጃ ስላለ ነው። እውነት ለመናገር ስሜታዊ ሆኜ የመጣሁት ማለት ነው። ውዶች፣ እንዴት ክሱ ታነሳለች ሩታ? እንዴ እንዴት እንዴት ነው ነገሩ? ምክንያቱም ክሱን ማንሳት የለባትም ፈርሞ የለ እንዴ ወይስ ሳክስ ነው? እሱም እየሰከሰችሁን እየሰከሳችሁን ነበረ አረ የእናንተስ ነገር አሁንስ እኛ ሰለቸን ሳትጋጩ ተገጨን ሳትገለበጡ ተገለበጥን ሳትራቁ ሳትጣሉ ተጣላን ሳትታረቁ ታረቅን እንዴ አንዴ የልጃችን ልጃችን ጾታ አንዴ የሆነ ነገር አንዴ ቤቢ ሻወር ምናምን ምናምን እያላችሁ ከካሜራ ጀርባ እየቆማችሁ እናንተ እየተዝናናችሁ እየሳቃችሁ እኛ ጨጓራችን እየተቃጠለ እዚህ መኖር አለብን እንዴ የምር እንዴት እስኪ ተመልካቾች ነገሩልን ልን እነዚህ ሰዎች እውነት ከሆነ እንዴት ነው ክሱን የምታነሳው? ምክንያቱም ሄርሜላ ኮ አብረው አደረች ከአብርሃም ጋር እኮ አብራ አደረች ይዛው እኮ እንትን ሄደች አያቷ ቤት ሄደች እኮ አያቷ ቤት እኮ አብረው አደሩ። ይሄ ሁሉ ነገር እያየች ሩታ ክሱን አነስቻለው ካሁን በኋላ ከአብርሃም ጋር መቀጠል ነው የምፈልገው። ከሱ መለየት አልችልም። ልጅ ያለሱ ማሳደግ አልችልም። ስለዚህ አብርሃም ወዶታለሁ፣ አፈቅረዋለሁ እንዲም እያቆሰለኝ ከሱ ጋር መኖር እፈልጋለሁ። እሺ ብለሽ ወስነሽ ከሆነ እንደሰማሁት መረጃ ማለት ነው፣ እውነት ወስነሽ ከሆነ ወደኛ ትምጪ። በቃ አደባባይ ላይ ወተሽ አታልቅሽ፣ በደለኛ አትበይ እራስሽ እየፈለግሽ እንድትወቀጪ እንድትረገጪ፣ እንድትሰደቢ፣ እንድትናቂ እሱ እንደፈለገ እንዲጫወትብሽ፣ ከአስሩ ሴት ጋር ሸሽ ገዳሜ እንዲ ለድሉ እየሰጠሽው መልሰሽ መተሸኛ ላይ ደግሞ ሮሮሽን አታዝንቢብን። በቃ አንፈልግም፣ በቅቶናል። ሩታ እንዴ በጣም ጠንካራ ጎበዝ ሴት ነሽ፣ እርጉዝ ስለሆንሽ ነው እንጂ እኮ ምንም አላጠፋሽም ብለን አይደለም አንቺን። ብዙ አጥፍሻሻል እኮ ብዙ ስህተት ሰርተሻል እኮ፣ ግን እንደዚህ እርጉዝ ሆና እንዴት ይበድላታል እንዴት ያሰቃያታል እንዴት ይጫወትባታል ብለን ነበረኛ አንቺን አግዘን ስንጮህ የነበረው ማለት ነው። ስለዚህ አንቺ የራስሽን ሀሳብ ብቻ ከሆነ የምታራምጂው በቃ አደባባይ እየመጣሽ አታልቅሽ፣ በቃ የልጁን ቤተሰብ፣ የራስሽን ቤተሰብ እንዲሁም ተመልካችም ቲክቶከር ምንም አታስ። ደግሞ ግጥም የምትገጥሙ አላችሁ፣ አናታችሁ ግጥም ይበልና፣ አብርሃም ጀግናሽ ምድረ ቱልቱላ ማለት ነው። እሱ እሱ በሌላ ቪዲዮ መጣበታለሁ። ማርያምን፣ ከት ብዬ እየሳኩ ነበረና ሚስቱን ፈቶ ከውሽማው ጋር አሸሼ ገዳሜ ለሚል ወንድ ልጅ ጀግና ብላችሁ ግጥም ይቅጠማችሁ ያባት አምላክ እንዳለ ልርግማን ይሆንባችኋል። እና አረተው ተመልካችም ተረጋጉ፣ ሰከን በሉ። ለም የሚለቀቁ ቪዲዮዎች ሁሉ ትክክል ናቸው ብላችሁ አታስቡ እንዴ። እንዴት እንዴት ነው ነገሩ? አልገባኝም የምር አረ ወይኔ፣ ዘንድሮ ተቃጠልን እኮ እኛ። እነሱ እየተዝናኑብን ፈታ እያሉ ክትፏቸውን፣ ቁርጣቸውን፣ ምንቸታቸውን፣ አይቢያቸውን፣ ጎመናቸውን ምናምን እየበሉ እኛ ግን እዚህ እንቃጠላለን፣ ርርድብን እንላለን። እኛስ ኢትዮጵያስ ኢትዮጵያ ያለን ችግር የለውም እኮ በክትፎውም በምኑም እንጠገናለን። እናንተ የመዳም ቅመሞች በምን ትጠገናላችሁ? የፈረደበት ሩዝ ነው። ለምንድን ነው የምትታመሙት? ለምንድን ነው የምታለቅሱት? ለምንድን ነው አንዱን ወገን ደግፋችሁ ያዙኝ ልቀቁኝ፣ አንዱን ወገን ደግሞ ነቅፋችሁ እየዬ የምትሉት? ለምን እንዴ ራሳችሁ መጠበቅ የለባችሁም? ራሳችሁ መንከባከብ የለባችሁም? እንዴ እውነት አብርሃም መኪና አደጋ ደረሰበት ብለሽ አሁን እየዬ ብለሽ ሚዲያ ላይ ው የምትይ ሴት አየሁኝ ዛሬ። የምር ሽን ነው? የመኪና አደጋ ደረሰበት። እሱ እኮ ደህና ነኝ ብሏል። መኪናው ነው የተጎዳው። ስለዚህ ከምታለቅሽና ስራ ፈተሽ እየየ ከምትይ መኪና ግዢለት። በቃ የተጎዳውን መኪና አሰሪለት ወይም እንዴ ውዴ ፈላ እንዴት እንዴት ነው የሚያረጋችሁ? አንዳንዶቻችሁ እኛ ምን አገባን፣ እንደፈለጋችሁ እንደ ፍቅር ጥራችሁ መሆን ትችላላችሁ። ከሩታ ራስ ግን ውረዱ። ሩታ ምንም ያጠፋችው ጥፋት የለም። ዛሬ ግን ክሱን አንስቻለሁ ብላ እንትን ያለችው ነገር እውነት ከሆነ እኔ በግሌ በጣም አዝኛለሁ። ምክንያቱም መነሳት የለበትም አብርሃም መቀጣት አለበት። አብርሃም ለሩታ የከፈለችለት ዋጋ ይህ አይደለም። ለሩታ ይሄ አይገባትም። ሩታ ብዙ መስዋዕት ከፍላለች። ሩታ አብርሃም ዛሬ ላለበት ደረጃ እንዲደርስ ያደረገችው ሩታ ናት እና ስለዚህ ለሩታ ይሄ አይገባትም። ለሄርሜላ ማለት ለሩታ የሚገባት ለሄርሜላ እየሰጠ ለሄርሜላ የሚገባት ለሩታ እያሰቃየ፣ ይሄ ልጅ መቀጠል አለበት ብላችሁ ታስባላችሁ? እኔ በግሌ እውነት በጣም ነው ያዘንኩት። በጣም ታሳፍራላችሁ። እና እውነት ሩታ ይሄ ሀሳብሽ መቀየር አለብሽ በክሱ መቀጠል አለብሽ። አብርሃምን መከሰስ አለበት። እያንዳንዱ ንብረትሽ መቀበል አለብሽ። እያንዳንዱ የመርፌ ስባሪ ሳይቀር የአንቺ ነው፣ ይገባሻል። ምክንያቱም ብዙ ዋጋ ከፍለሻል፣ ብዙ መስዋዕት ከፍለሻል፣ ብዙ ተሰቃይተሻል፣ ብዙ ተብለሻል። አብርሃም እንዲለወጥ ዛሬ ስኬት ማማ እንዲደርስ፣ ፌመስ እንዲሆነ ያደረግሽው አንቺ ነሽ። አንቺ ባትኖሪ አብርሃም ምንም ምንም ምንም ነበረ። ስለዚህ ሩታ፣ ክሱን አደራሽን፣ እንዳታነሺ፣ በክሱ መቀጠል አለብሽ። እኛም ከጎንሽ ነን፣ እናበረታታሻለን። እሱ ከውሽሚት ጋር እስካልተላቀቀ ድረስ ማለት ነው። ከውሽሚት ጋር ከተላቀቀ ግን ክስሽን አንስተሽ በሰላም ከእሱ ጋር መኖር ትችያለሽ። ነገር ግን እሱ ከእሷ ጋር ሸሽ ገዳሜ እያለ አንቺ ክሱን አንስቻለሁ ማለት ኖት ፌር። እና ወዳችኋለሁ፣ ደህና ሁኑ። ልጅ እያለቀሰ ነው። ላይክ፣ ሼር፣ ሰብስክራይብ አድርጉ።